ያማረ ዶሮ ለመብላት እንደዚህ ሰርታችሁ ብሉ። ነው በእንትን በፔፕሲ ዕቃ ነው ያቆምኩት ማለት ነው። አያችሁት በጣም የሚጣፍጥ ተታች ወራቅ አንጥፌለታለሁ እና በጣም የሚጣፍጥ ዶሮ ነው። ተጋበዙልኝ። ሰላም ሰላም፣ ሰላማችሁ ወስት ብዝት ይበልልኝ። ውድ የምወዳችሁ የአገሬ ልጆች፣ እናቴ፣ ወንድሞቼ፣ እህቶቼ፣ አባቶቼ እንዴት ናችሁ? ሰላም ናችሁ? እንኳን አደረሳችሁ ለቅዱስ ገብርኤል አመታዊና ወረሀዊ በዓል እንኳን አደረሳችሁ። አሜን እንኳን አብሮ አደረሰ። በዶሮ ነው እንዳትይ፣ በዝክርም እመጣለሁኝ። እንኳን አደረሳችሁ። ዶሮ እየሰራሁ ነው። በጣም እያምር እንደዚህ፣ ወዘናው በጣም ያምር ዶሮ መችቡስ ነው እየሰራሁ ያለ። አሁን ዶሮውን እየሰራሁ ነው። ፍሮን ውስጥ ላስገባው ነው። ብሉልኝ፣ ጠጡልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ከዛ ሰላም ለኢትዮጵያ ህዝባችን፣ ሀገራችን፣ ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መደማመጥ፣ መተጋገዝ ራብ የሚጠፋበትን ጥጋብ የሚመጣበት አገር ይሁንልን። አሁን ፍሮን ውስጥ አገባ አስገባዋለሁ። ተከታተሉኝ። አሁን ፍሮን ውስጥ አስገብቸዋለሁ። ከታችንና ከላይ ነው የምተኩሰው የምለኩሰው። ቀይ ሲሆን አሳያችኋለሁ። አሮም በጣም ቡኒ ምናምን ነገር ሲሆን ማለት ነው። እዚህ ጋር ደግሞ ሮዛችን ጥጅ ያለሁኝ ሮዛችን ቡኒ ቡኒ አማ ሩዝ ነው የሚሰራው። ሩዝ ቡኻር ነው። በጣም ያምራል፣ ልዩ ነው። ሽታው በሩቅ ይጣራል። እንደው ቀጨብ ቀጨብ አድርጌ ላሳያችሁ እንጂ በኋላ ደግሞ ሲያልቅ አሳያችኋለሁ። ገመረ እየሰራት ነው ገና ነው። ተከተከች ናት የሚጣፍጥ ሁሉ ነገር አለው እንጂ ባጅንጃሉ ምንድነው? ከላይ ሁሉ ነገር አለው። እዚህ ውስጥ የሚያምር የሚጣፍጥ ያሳያቸዋል። አሁን ደግሞ ሩሳችን እንቀቅላለን። ይህም ሩሲን ወረቅ አድርጌበታለሁ። ብዙ ስለሆነ እንደ አንድ አራት ነው ያረኩበት፣ አራት ነው አምስት ነው ያረኩበት። ይሄ ደግሞ ቀረፋ ትልልቅ ትልቁ ሁለት አረኩበት። ከዛ ውሃችንን ከታለን። ምንም አላቁላላው፣ ምንም አልለውም። ዝም ብዬ ነው ውሃ የምጨምርበት፣ ምክንያቱም እንደዚህ ነው የሚወዱት። አይጉላላ የሚቁላላ ቀን ይቁላላ፣ ለማይቁላላ ቀን ደግሞ እንደዚሁ ዘይቱን ጥብስ ስታረጉታ እና ዘይቱ ከጥብሳችሁ በኋላ ርዙ ክትት ማድረግ ነው። ዘይቱ መጠበስ አለበት። እና የሰው ድምፅ እንዳይገባብኝ ነው ተመለስኩኝ። ዘይቱ ጥብስ ካደረግኩት በኋላ ሩዙ ነው የከተትኩት ማለት ነው። ሌላ ምንም ሽንኩርት ምናምን ምናምን አልከትበትም፣ ዝም ብዬ ነጭ ሩዝ ነው የሚሰራው። እንትን ስላለው በቃ እንደዚህ ነው የሚሰራው ማለት ነው። እናንተ ከፈለጋችሁ ሽንኩርቱን አብስላችሁ ከዘይቱ ጋር አንድ ላይ አቁላልታችሁ መስራት ትችላላችሁ። ያው እንደፈለጋችሁ እንደ ፍላጎታቸውን አሁን ልሰራው ማለት ነው። የሰዎቹ ፍላጎት ነው። እንግዲህ መጠበቅ ያለብኝ ውሀ ትንሽዬ ከትበታለሁ። ገና እጨምርለታለሁ። በተረፈ ሲበስል እንገናኛለን ማለት ነው። ክሽምሻችን አቤት እንዴት እንደሚያምር እንዴት አባቱ እንደሚያምር የወላችሁ ይህን ይመስላል። ውሃ እሳቱ ቀስ አድርጌ ነው እንትን ያልኩት ማለት ነው። ምክንያቱም ጥጥ ማለት አለበት ፍርፍር እስከሚል ድረስ እንደዚህ ነው ሊሆን ያለበት። እያችሁት በጣም ነው የሚያምረው። እንግዲህ እኔ አቀራራ ጾም ስላልጀልኩበት ነው እንጂ በጣም ነው የሚያምረው። እንደዚህ ሳደርገው ደግሞ መብራቱ በደንብ አይታይም። እንደዚህ ሳደርገው ነው አሁን ደግሞ በክቶታ ላያችሁ ፍርፍር ብሏል። ድብስ ሮማን አለኝ እዚህ ጋር ድብስ ሮማን ትንሽ እያደረግበታለሁ ትንሽ ትንሽዬ ማለት ነው። ልክ ልጨርሱት አካባቢ ካላችሁ ነው የምታደርጉበት፣ ከሌላችሁ ችግር የለውም። ከለሩ በጣም ያሳምረዋል። የሆነ ቡኒ ከለር ይሆናል ማለት ነው። ከእንትኑ ጋር በጣም ያሳምረዋል። ሩዝ ላይ ሲሆን ደግሞ የበለጠ ያምራል። ጣሙም ደግሞ የሆነ ለየት ያደርገዋል ማለት ነው። እና በጣም አሪፍ ነው። አሁን ደግሞ ጨርሻለሁኝ ፍርፍር ብሏል። እንደ ቅድም አሁን እያያዝ ነበር፣ አሁን ደግሞ ግን ፍርፍር ብላለች። እነዚህ እንደዚህ ይመስላል። እንግዲህ ቅደም ተከተሉ አቀርብላችኋለሁ፣ እና እንደዚህ ነው እላችኋለሁ። ውድ የአገሬ ልጆች፣ የምወዳችሁ አሁን ጨርሰናል። ይሄን በቅቶታል ማለት ነው። አሁን ሩዛችን ውሃውን እየመጠጠ ነው። እንደዚህ ሆኗል። ቀላል ትንሽ እንዳይመስላችሁ ትልቅ ድስት እኮ ነው የተጣደው እና አሁን ከዝነዋለን ጋዙ ቀነስ አድርገን ይበስላል።

እንዲያማረ ዶሮ ለመብላት እንደዚህ ሰርታችሁ ብሉ። ነው በፔፕሲ ዕቃ ነው ያቆንኩት ማለት ነው አያችሁት። በጣም የሚጣፍጥ ተታች ወረቅ አንጥፌለት አለው እና በጣም የሚጣፍጥ ዶሮ ነው። ተጋበዙልኝ። ሩዝ ቡኻር ነው። በጣም ያምራል። ልዩ ነው። ሽታው በሩቅ ይጣራል። እንደው ቀጫ በቀጫ ባርጌ ላሳያችሁ እንጂ በኋላ ደግሞ ሲያልቅ አሳያችኋለሁ። ሲጋ መረቅ እየሰራት ነው። ደህና ነው። እንጅትን ተከተከች ናት። የሚጣፍጥ ሁሉ ነገር አለው እንጂ ባጅንጀሉ ምንድን ነው ከላያ ሳፏል አባት ሁሉ ነገር አለው እዚህ ውስጥ የሚያምር የሚጣፍጥ ደስ ነው። ሲያልቅ